አሰላሙ አለይኩም ወረህመቱላሂ ወበረካቱ አሸቃት ተከታታይ ጓደኞቼ፣ እንዴት ናችሁ? እንዴት አመሻችሁ? ደህና አመሻችሁ? አልሀምዱሊላህ ሁሉ ነገር ሰላም ነው። አላህ ብያላችሁ እናንተን ሰላም ስት ያገለኝ ከሀገርም ያላችሁ ከሀገርም ውጪ ያላችሁ፣ ዛሬ ደግሞ በሸቃሊት እንደምን መጣሁኝ አንዷ በሆን ማለት ነው። መብሩክ እያላችሁ መብሩክም ደግሞ አሁን አሳያችኋለሁ። ቪዲዮውን ተከታተሉልኝ። አሸቃኒቱ ተከታታይ የሆናችሁ ላይክን ሼርን በማድረግ አበረታቱኝ እላችኋለሁ። የአሸቃኒቱም ተከታታይ የሆናችሁ ላይክን ሼርን በማድረግ አበረታቱ ሼር በማድረግ እላችኋለሁ ዶቼ የሆነ ነገር ተሳስቼ የሸቃሊት መንደር ሸቃሊትን መብሩክ እያላችሁ ገባ ገባ በሉ። አሁን ማዳም ሆናለች። እንኳን እንደዚያ በቃሽ በሏት። ብሩክ እንኳን ደስ ያለች ጀግኒት ማለት እፈልጋለሁ። ሲቀጥል ደግሞ በረከትሽ ይደረብንም ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነቴን ነው የምላችሁ፣ ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል የሀገሬ ልጆች። አንዳንድ ጥቅማ ጥቅሞች ማለት ነው በጊዜው የጥቅማ ጥቅም ተታለው ለማንም ማብረጃ ሲሆኑ ይችግል ማለት እንደዚህ። በኒካ ማግባቷ ምናምን ሳይሆን ኒካ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ ታስታውሱ ከሆነ ቤት ውስጥ ሁለት ኢትዮጵያዊች እየሰሩ አንዷ ኢትዮጵያዊ ከመዳሟ ባል ጋር እጅ ከፈንጅ ሰራተኝቱ የያዘቻቸው አሁን እየዛ ተቢኑን እኔም ፈራው ምን ላድርግ ብላለች የብያቸው ነበር አይደል በመጨረሻ ምን እንዳደረጋ ዛሬ ነግራቸዋለሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖች ሰላም ብያለሁ እንዴት ናችሁ እኔ አለሁ አልሐምዱሊላ መይሙና ሸቃሊት ነኝ ዛሬም በአዲስ ሂዲ መጥቻለሁ አብራችን ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ውድ ቤተሰቦች የሀገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ ላስጠ ምን ሸቃለ ከሆን በኋላ መዳም ሆነች እንጂ ሸቃላ ስኔ ማል ብልኝ ድሜ ከመዳም ቤት ማልወጣ ሸቃላ፣ ይቅርታ መዳም እዬ ማለት ነው። በስቶ ደግሞ ባሏን ይዩት እንዴት እንደሚያምር ማለት ነው። ግን ቋ ያናንተ ፍቅር የሚባለው በመልክ እንዳልሆነ አሁን አሁን ገና እየተረዳው መጣው። በፊት እኔ የሚፈቀሩ ራሱ ቆንጆ ሴቶች ብቻ ቆንጆ ወንዶች ብቻ ይመስለኝ ነበር። ለካ ውሸት ነው። አሁን ነው የገባኝ። እውነቴን ነው ምላችሁ። ወደ ገደለው ልግባ፣ እንዳዘፍንብኝ ደግሞ ማለት ነው የሀገሬ ይዞት ላይክ አድርጉኝ። የሰው ደስታ የሚያስደስታችሁ እንዲ የሸቃላ ህይወት ተቀይሮ ማየት የሚያስደስታችሁ ላይክ አድርጉኝ፣ ይ ሰብስክራይብ አድርጉ። እሱም ምንድነው መሰላችሁ እንግዲህ ከዚህ ላይ እንደምታዩት አስበርክታ ወይንም ተንበርኮ ታገብኛለሽ ወይ ብሎ እንግዲህ የጋብቻ ጥያቄ እየጠየቃት ነው ማለት ነው። የሀገሬ ልጆች ተንበርኮ የጋብቻ ጥያቄ መጠየቅ ብርቅ ነው እንዲ ስትሉ ትችላላችሁ። ይህ አደለም ለኔ ብርቅ የሆነብኝ የሀገሬ ልጆች፣ ወላሂ እኔ በጣም ነው የገረመኝ። እሱም ምንድነው መሰላችሁ ልጅቷ ማለት ነው ታገብኛለች መባለው ወይንም ማግባቷ ብርቅ አይደለም፣ ይሄ የተለመደ ነገር ነው ብለን ቀለል አድርገን ግን ቀለል ተደርጎም የምታይም አይደለም። ከዚህ ላይ እንደምታየት እናቷ፣ ወላጆቿ ማለት ነው አስባችታል። እሷ ጋብቻ ከመፈጸሟ በፊት ለባሏ ምን ትለዋለች? እኔ ማግባቱን አገባለሁ ግን የማገባው ቤተሰቦች በተገኙበት ነው ብላ ቤተሰቦቿን ካሉበት ድረስ ባሏ ሙሉ ውጮች፣ ሙሉ ውጪዋን ሸፍኖ አምጥቶ እናቷ አባቷ በቆሙበት ነው እንግዲህ እንደዚህ ተንበርኮ ታገብኛለሽ ብሎ የጠየቃት ማለት ነው። አስባችኋል የሀገሬ ልጆች፣ እኔ በጣም ነው የገረመኝ። ይሄ እንደምታዩት ያ ኔካቸው ቀን በዚ እንደወጡ እንግዲህ ፋፈሽ ሲሉ ነው የነበር እንደምታት ቅጥ ያለው ልብስ እንኳን አልለበሰች። እውነቴ ነው ብላችሁ ግን ዋናው ቁም ነገሩ ነው የሀገሬ ልጆች እና አንዳንድ ልቅም ቃሚዎች እንግዲህ እንደምናያቸው ማለት ነው በቆራጣ ጥቅማጥቅም እየታለሉ እራሳቸውንም ክብራቸውንም የሚያዋረዱ ይችላሉ ። ብዙዎች እንዳሉ ሁሉ የዚች ደግሞ ይለያል ማለት እሱ በብልግና ምናምን አይደል የሚፈልጋ በትዳር ነው የምፈልግሽ፣ እንኳን እያለች እሺ፣ በትዳር የምትፈልገኝ ከሆነ ዝም ብዬ ሳይሆን፣ ወላጆች በተገኝበት በክብር እንዲወርድ ይፈልጋሉ ብላ ይህን ያክል እርቀት እንዲጓዝ ማድረጓ በጣም ጀግና ነች። እውነት ነው ብላችሁ እዚሁም ተቀጣት፣ ስራበት ከነበረበት ቤት ውስጥ እንዲህ ያለ ክብር እንዲሰጣት ራሷን ያከበረች ጀግና እውነት፣ ለኔ ትለያለች እና ጀግኔት እንደ በጣም ጀግና ነች። በዚህ አጋጣሚ እንደዚህ ከወንዶች ጋር ከወንዶች ጋር አላልኩም፣ ከአረብ ወንዶች ጋራ ወደ ትዳር ልትገቡ ያሰባችሁ ቶች ካላችሁ፣ ዝም ብላችሁ ባረባ ነበር ባረባ ለቀምቃሚ ነገር ክብራችሁን አትጥ። እውነት ነው ብላችሁ አግቡ። ከምር ከጠየቋቸው ምናምን እንደዚህ ያልሆነ ነገር ከሆነ ያልፈልግም ባህላል ከሆነ ችግር የለም ብላችሁ ኮራ ቀበረባችሁ ደጅ አትጠንታችሁ አግቡ። እያ እስኪ እዩት፣ አረቦችም የሰው ቤተሰቦችም በተገኙበት ነው። የሀገር ልጆች እንግዲህ፣ እንዲተንበርኩ ታገብኛለሽ ብሎ ይጠይቃል። እንግዲህ እዩት አለባበሷ እንዳሱ እንዳልኳቸው ማለት ነው። ዋናው መግባባታችን ልብስ ምን ያደርጋል? እና ልብስ ኑሮ ካልዝ መቃብር መቃል የሚያም ዩኒፎርም ለብሰን ስንት አመት ሙሉ እየኖር ነው ነው? ሰዎች ሁ በየት እየቃየሩ እየኖር ነው። ልብስ ቁም ነገር አይሆንም፣ በነገራችን ላይ እና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ ያየሁት ነገር ምንድነው፣ መብሩክ ብሏቸው የሰው ደስታ የሚያስደርሳቸው መብሩክ በሉ ቪዲዮንም ላይ ታድርጉ ና። በኮመንት እየገባችሁ ደግሞ የምትሳደቡ እኛ ልጆችን አይቻለሁ፣ በነገራችን ላይ ኢትዮጵያዊት አይደለችም፣ ልጅቱ የናይጀሪያ ዜጋ ነች። ሽን ናይጀሪያዊ ጀግና፣ ወላይ እንደው በጣም ጀግና ነሽ። እንደው ሸቃሎችን አኩርተሽናል። ሸቃሎችን ባባን፣ እንደዚህ ግን ደግሞ ባባን አደለም ያገባቸው ሀገር የልጆች የመዳሟ ልጅ ነው ስል፣ የመዳምን ልጅ ነው እንጂ ያገባሽ ባባ አይደለም። እሱን እንደምታይ ደግሞ በጣም ቆንጆ እየሆነ ያምራል። እና ገና ወጣት ነው በቃ አረ እናቴ ገብታችሁ ቪዲዮቸውን ብታዋቸው እኔ ለእንትን ለቪዲዮ መስሪያ ያክል እነዚህም ቪዲዮች እነዚህም ፎቶች ተይ የመጣው እንጂ ፏፈሽ ነው የሚሉት ማለት ነው። ፏፈሽ አረንዴ ሸቃላ ቀን ይወጣልን። የሀገሬ ልጆች ቻም ይንበሉ ና በዚህ አጋጣሚ ልንገራቸው። የሀገሬ ልጆች የሆነ ጊዜ አንድ ቪዲዮ አካፍያቸው ነበር። አንዲት እህቴ ከአንድ ቤት ውስጥ ሁለት ነው እየሰሩ አንዱ እህታችን ከመዳሟ ባል ጋር ያልሆነ ግንኙነት ውስጥ ገብታለች ማለት ነው እና ከዚያ በፊት ጥርጣሬ ነበረባት፣ ግን ባይሮይታ ስለማታውቅ ለመውራት ከብዷት እንደነበር ነው ልጅቷ የተናገረች እና የሆነ ጊዜ ግን ጠዋት ትምህርት ቤት ልጆቹ እንዲሸኙ ሲሄዱ በተነሳችበት አንደኛዋን ኛን እህታችን ከመዳም ባል ጋራ ከመጅለሶች ከፈንጅዛቸው ነበር እና እንዳየቻቸው እነሱም ስላወቁ ባልየው ከተናገርሽ እገድልሻለሁ እያለት እንደነበረ፣ ይችኛዋንም ደግሞ ሰራተኞቹን ምግብ የምሰራ እሷ ስለሆነች የሆነ ነገር አድርጋ ብስተጠኝስ ምናምን ብላ ሰርታ ባክ አሸናይ ሆና ለተመልካቾች ሲያካፍል ምን ላድርግ ምናምን እያለች ነበር። እና ከዚያ ቤት ብዙም አልቆየችም። ልጅ ትሆነት ለመናገር ያገሬ ልጆች ምክንያቱም ያው ባልየውም ቢሆን ትናገርብኛለች ብሎ ይፈራል። ገባችሁ? ያች ሰራተኞቱም ደግሞ ትናገርብኛለች ብላ ስለፈራች ይችኛዋ ላይ ዝም ብላ ለመዳማ ምንም አይነት ነገር ሳትናገር ትንፍሽ ሳትል ይችኛዋ ከሰውዩ ጋር ግንኙነት ያላትን ቀድማ ምን አለች፣ ወደ ቢሮ መሄድ ፈልጋለሁ ብላ ጥያቄ ያቀረበችላት አለች። ለምን? ምን ተፈጥሮ ነው ምናምን ስትል፣ ምንም አልተፈጠረም እኔ በቃ መሄድ ፈልጋለሁ ስትል፣ አይ ሰራተኛ የለኝም አሁን አትሄጂም ብላ አለቻት አለች ማለት ነው። እና ልጅቷ ምንም የተናገረችው ነገር የላት ምንም ያለ ነገር የላትም። በመጨረሻ ግን እሷ ሳታስበው በሌላ ጊዜ ማለት ነው መዳሟ ሰርግ በሄደችበት ሳትዘጋጅ ምን ሳትን ምን ሳትን ሰውየው ግን ትኬት ቆርጦ አምጥቶ እንዳሳፈራት ልንገራቸው በዚህ አጋጣሚ ማለት ነው። ምክንያቱም ከዚያ ቤት ካለች ተናገርብኛለች ብሎ ስላሰበ ልጅቱን አሳፍራታል ማለት ነው። እና ከባድ ሀገሬ ልጆች፣ ከመሳፈሯ በፊት ደግሞ ምን እንዳደረጋት አታቀላችሁም? ስልኳን ተቀበለና የሴትዮዋን መስመር አጠፋባት ማለት ነው። ገባችሁ? ለምን ብትሉ ከሄደች ከወጣች በኋላ ደውላ ትናገርብኛለች ብሎ ስለፈራ እንዳታገኛችው የልጆችንም ሆነ የማን ከእሷ ስልክ ላይ ያለ የእነሱን ስልክ ቁጥር አጠፋባት ማለት ነው። መስመሩንም ወዲሆን አወጣዋለች፣ ወሰደዋለች እና ብቻ ልጅቱ በዚያ ሁኔታ ውስጥ ነው ወደ ሀገሯ እንደተሳፈረች ነግራኛለች ማለት ነው። እና በዚህ አጋጣሚ ሀገሬ ልጆች ዝም ብላችሁ አትልከስከሱ እሺ። ባረባ ብር እያላችሁ ክብራችሁን አትጡ። ለማንም ማብረጃ አትሁኑ። ተጠቅሞ እንዲወረውራችሁ አትደረጉ። እንዲሁም ደግሞ ታየሁን አልታየሁን እያላችሁ በሰቀቀን አትኑሩ። እንዲሁም ደግሞ ሀራምሬ ከምትወድቁት የአረብ ወንዶች ከጠየቋችሁ እሺ ባባዬ ብላችሁ ማለት ነው፣ ልክ እንደዚህ ጅግና አንበርክታችሁ ደጅ አስጠንታችሁ ለማግባት ሞከሩ እንጂ በጊዜያዊ ጥቅማ ጥቅም ተታላችሁ ራሳችሁንም ሀገራችሁንም ክብራችሁን ማታርክሱ ማለት ነው የምፈልገው። እና የዚች ግን ይለያል ልኳችሁ ማግባቷ ብቻ ሳይሆን ማግባት ካለብኝ መጠየቅ ካለብኝ በቤተሰቦች በወላጆች ፊት መጠየቅ ያለብኝ ያለችው ነገር፣ ወላጆቿን ለማስመጣት ራሱ ከላይ ከታችሎ ወጫቸውን ጨርሶ አረ ብቻ ምን ያህል ትደረጋለ ና አንዳንድ ሽቃል አኳርቼብሻለሁ የኔ ውድ እና በረከት ሽደርቢ ማለት ነው የምፈልገው ሌላ ምንም ማለት ነው። አንዳንድ ቅራጥቦች ደግሞ ማለት ነው በኮመንት ያያቸው ማርያምን እኔ መዳሜ ጋር የምጣላ ልጅን ካላገባሽ እያለች ነው ወላሂ፣ እኔ ከመዳሜ ጋር የምጣላ ልጅን ካላገባሽ እያለች እየጨቀጨቀ ክን የምትገረድ ሁሉ ማለት ነው። እና ማታገቡ ምን ችግር አለው? ብርቄ ሁሉ ብርቄዎች ማለት ነው። አግቦቶች ከርድናቶችም እንደ እያንዳንደች ምን ችግር አለው? እውነት ነው የምላችሁ፣ ወለ የአረብ ወንዶች ለሴቶች እኮ እንዲ ናቸው። እሺ አቅብጠው ነው የሚይዟቸው አቅብጠው። የኢትዮጵያ ወንድም እኮ ታገቢ ያለሽያ እና ለማኛው መብሩክ ብለናል። እናንተም መብሩክ እያላችሁ ቪዲዮውን ላይክ ላይክ ላይክ ላይክ ላይክ በማድረግ አበረታቱኝ ማለት ነው። ያው እንግዲህ ናይጄሪያዋ ናት፣ ኢትዮጵያ አይደለችም። ኢትዮጵያ በእንደዚህ አይነት ነገር አይውልም። በመለከት ከስና ታየው አልታየውም ከማለት ከማዳም ባል ውጪ እንደዚህ አይጠየቁም። ከባንጋሊዎች ውጪ ይላችኋለሁ። ያኔ በቁመና ማንሷቸው አይደለም፣ ቁንጅና ማንሷቸው አይደለም። በስ አስተሳሰብ ያንሳችኋል። አስተሳሰባቸው የጊዜ ብቻ ነው የሚታያቸው። የእኛ ሸቃሊት እንኳን ደስ አለሽ፣ እንኳን መብሩክ፣ እንኳን ማዳሞሽ። እሺ የት ነው ዱባይ ነው? ሳኡዲ ነው? ኩዌት ነው? ኳተር ነው? የት ነው? ማዳም ትሆንኛለሽ፣ ቁጥርሽን ቲክቶክ ላይ ልቀቂ። የኔ የሸቃልነትን ስላየሽው ምንድን ነው ትጎጂኛለሽ ብዬ አላስብም ማለት ነው። የሸቃሊት አሁን ማዳም ሆንሽዋ ማለት ነው። እኔ ሌላ ነገር አላስተላልፍልሽም፣ መብሩክ ብዬሻለሁ፣ ጋ እንኳን ደስ አለሽ። ጎበስ ጠንክሬ በቃ እልፍ መብሩክ ብለናል እና ይሄ ነው ብላችኋለሁ። እና ኢትዮጵያ ሴቶች ባንጋሊውንም ፓኪስታኑንም ወንድ ነው ብላችሁ የፓክስታን ልጅ ይዛችሁ ዝም ብላችሁ በዙ በኋላ አትዘፈዘፉ። እናንተ ዘብዘፎች ማለት ነው ወራ ወራዳ ክብዝ ምትበሉበት ስታቱ ሄዳችሁ ባንጋሊው ላይ ሄዳችሁ ፓኪስታኑ ላይ አረታው አላህ ልብ ይስጣችሁ ቀልብ ይስጣችሁ። ወሮ ወላ ለማንኛውም ቢድሮም ላይክ አድርጎ ሸቃሪት እንዴ ስታገባ ነው ደስ የሚል፣ የአረብ ልጅ ተመርክኩ። እሷ ሽንት ቤቱ ስታጠዳ ደግሞ ግዴታ ላንች መመርከክ አለብኝ ይገባኛል ብሎ ተምረኩ። አያችሁ በቃ አቦ አቦ ናይጀሪያዋ ሸቃሪት አቦ ተመቸሽኝ፣ አቦ ተመቸሽኝ። አቦ ገና አልማዝ ያስርላታል።